የማይደበዝዝ ፍካት ለሁለት አስርት ዓመታት። ሰላም ጤና ይስጥልን፣ ውድ የብርቅ ሚዲያ ተከታታዮቻችን ዛሬ በብርቅ ድንቅ ታሪክ ማህደራችን ለእናንተ እንግዲህ የክርስቲያኖ ሮናልዶ ታሪክ እናጋራችኋለን። እስከ መጨረሻ አብራችሁን ቆዩ። በአል ናስር የእግር ኳስ ክለብ ሜዳ ላይ የሳውዲ ፀሐይ ስትጠልቅ ፖርቹጋላዊ ኮኮብ ክርስቲያኖ ሮናልዶ ፊት በአይነቱ ልዩ በሆነ ፍካት ደምቋል በዚያን ዕለት ሮናልዶ አርባኛ የልደት በዓሉን እያከበረ ሲሆን የሐዲስ ምዕራፍ የረገጠበት ጊዜ ግን ከተለመደው የልደት በዓል በላይ የሆነ እልቅ ነጸብራቅ የሚፈጥር ነበር። ክሪስቲያኖ ሮናልዶ ዶስ ሳንቶስ አይቬሮ የተወለደው የካቲት አምስት ቀን 1985 ዓ ም በፖርቹጋል ማዴራ ደሴት ላይ በምትገኘው ፈንቻል ውስጥ ነው። የእሱ የልጅነት ጊዜም አሳዛኝና የድህነት ነበር። ሮናልዶ በሰራተኛ ቤተሰብ ውስጥ የመጨረሻ ልጅ ሆኖ እናቱ ማሪያ ዶሎሬስ ምግብ አብሳይና ጽዳት ሰራተኛ ነበረች። አባቱ ጆዚ ዶኔስ አቬሮ ደግሞ ማዘጋጃ ቤት ውስጥ አትክልት ተንከባካቢና በአካባቢው በሚገኝ ክለብ ውስጥ የሙሉቃ ጠባቂ ኬትማን ነበር። ቤተሰቡ በድህነት ይኖር ስለነበር ሮናልዶ ከአለቆቹ ሁጎ አልማና ሊሊያ ካቲያ ጋር በአንድ ክፍል ውስጥ ነበር ያደገው። አባቱ የአሜሪካውን ፕሬዚዳንት ሮናልድ ሬገን አድናቂ ስለነበር ልጁን ክርስቲያኖ ሮናልዶ ብሎ ሰይሞታል። ከልጅነቱ ጀምሮ የእግር ኳስ አባዜ የነበረበት ሮናልዶ ምግብ መብላትና የቤት ስራ መስራትን ትቶ ኳስ መምታትን ይመርጥ ነበር። የሱ የመጀመሪያ ክለብ አባቱ በከፊል ይሰራበት የነበረው የአካባቢው ክለብ እንዶሪንሃ ከ1992 እስከ 1995 ነበር። ከዚያም ለሁለት አመታት ናሲዮናል ከተጫወተ በኋላ በ12 አመቱ የፖርቹጋል ሀገሩ ትልቅ ክለብ ስፖርቲንግ ሊዝበን ተቀላቀለ። በ12 አመቱ ሮናልዶ ህልሙን ለመከተል ሲል ከማይዴራ ወደ ሊዝበን መሄድ ነበረበት። ይህ ለታዳጊ ልጅ ትልቅ መስዋዕትነት ነበር። በ14 አመቱ ትምህርቱን አቋርጦ ትኩረቱ ሙሉ በሙሉ እግር ኳስ ላይ ለመስጠት ከእናቱ ጋር ተስማማ። በ አስራ አምስት አመቱ ግን እግር ኳስን እንዲያቆም የሚያስገድድ የልብ ህመም እንዳለበት ታወቀ። በእናቱ ስምምነት መሰረት ቀዶ ጥገና ተደርጎለት ወደ እግር ኳስ እንዲመለስ ተደረገ። ስፖርቲንግ ሊዝበን እያለ በ 2 ሺ ሁለት አርሴን ቨንገር ጋር ተገናኙ። ወደ ሊቨርፑል የመሄድ እድልም ነበረው። በመሀል ግን ሰር አሌክስ ፈርጉሰንና የዩናይትድ ትኩረት ውስጥ ገባ። በሁለት ሺህ ሶስት ስፖርቲንግ ሊዝበን ማንቸስተር ዩናይትድን በወዳጅነት ጨዋታ ሶስት ለአንድ አሸነፈ። ያኔ የማንቸስተር ተጫዋቾች ወሬ ሁሉ ስለ ሮናልዶ ሆነ። ወዲያውኑ ይሄ ልጅ ወደ ማንቸስተር ዩናይትድ እንዲመጣ ሰር አሌክስ ፈርጉሰን ሞት ወት ጀመሩ። ይህም ለታዳጊው ልጅ ስኬት የጉዞ ጅማሬ ሆነለት ከስፖርቲንግ ሲፒ እስከ አልናስር በሮናልዶ እግር ኳስ ታሪክ ውስጥ እጅግ ስኬታማ የሆነባቸው የዓለም ታላላቅ ክለቦች ተዘዋውሯል። ከ2003 እስከ 2004 የውድድር ዘመን በ12.4 ሚሊዮን ኢሮ ሮናልዶ ቀያይ ሰይጣኖቹን ተቀላቀለ። እነ ጆርጅ ቤስት፣ ብሪያን ሮብሰን፣ ኤሪካ ካንቶና፣ ዴቪድ ቤካም የለበሱትን ሰባት ቁጥር መለያ ለበሰ። ባለተሰጥኦ ተጫዋች የማንቸስተርን ውድ ቁጥር ፈርጉሰን መረጠለት። የክርስቲያኖ ሮናልዶ ተአምር ገና በመጀመሪያው ጨዋታ ከቦልተን ዋንድረስ ጋር ታየ። አዲስ የእግር ኳስ ሰው መወለዱን ሆነ። ከሁለት የውድድር አመታት በኋላ ደግሞ ክርስቲያኖ ሮናልዶ ኦልትራፎርድ ቁንጮ ተጫዋች ሆነ። በ2006 ከ2006 ከ2007 የውድድር ዘመን ከ20 በላይ ጎሎችን አስቆጠረ። በሊጉም 2008 ከዩናይትድ ጋር ፕሪምየር ሊጉንና የአውሮፓን ሻምፒዮንስ ሊግ አነሳ። በዚህ የውድድር ዘመን በሁሉም ውድድሮች አርባ ሁለት ጎሎችን በማስቆጠርም ምርጡ ተጫዋችነቱን አስመሰከረ። በ2008 በዩናይትድ ባሳየው ምርጥ እንቅስቃሴ የተነሳ ክርስቲያኖ ሮናልዶ ለመጀመሪያ ጊዜ የባላንዶር ሽልማትን አገኘ። ያኔ ኮከብ የሚያሳድዱ ማድሪዶች የኦልትራፎርድ ድንበር ማንኳኳት ጀመሩ። ሮናልዶ ከኦልትራፎርድ ይለቃል እየተባለ ማንቸስተር ዩናይትድ በዚህ ጥበበኛ ፖርቹጋላዊ ጎል አምራችነት ለተከታታይ ሶስት ዓመታት የፕሪምየር ሊጉን ዋንጫ ነሳ፣ ከ2007 እስከ 2009። በ2009 ዩናይትድ እንደገና ከባርሴሎና ጋር ለሻምፒዮንስ ሊግ ፍጻሜ ደረሰ። ባርሴሎና በዚህ ጨዋታ ሁለት ለዜሮ አሸነፈ። ያ ጨዋታ ሮናልዶ የዩናይትድን ማሊያ የለበሰበት የመጨረሻው ትልቅ ጨዋታ ሆነ። ከሳምንታት በኋላ የዝውውር ሪከርድ በጥበበኛው ኮከብ ተሰበረ። ማድሪድ 80 ሚሊዮን ኢሮ ከፈለ። ሮናልዶ የልጅነት ሕልሜ ወዳለው ሳንቲያጎ ቤርናቦ ተዘዋወረ። አዲሱ ተጽዕኖ ፈጣሪ ታታሪው ጋላክቲኮን ተቀላቀለ። በሳንቲያጎ ቤርናቦ በመጀመሪያው ዓመት ብቻ በ35 ጨዋታዎች 32 ግቦችን አስቆጠረ። በ በ20111 የውድድር ዘመን ደግሞ የላሊጋው ኮኮብ ግብ አስቆጣሪ ሆኖ የፒቺቹ አሸናፊ የሆነ በ34 ጨዋታዎች አርባ ግቦችን በማስቆጠር ሪያል ማድሪድ ባርሴሎና በኮፓ ዴል ሬይ በዚህ ዘመን ሲያሸንፍ የማሸነፊያ ጎሏ የክርስቲያኖ ሮናልዶ ሆነች። በሪያል ማድሪድ ሮናልዶ መነሳቱን አላቆመም። በየጊዜው የሚጨምር የማይታመን ብቃት የሚያሳይ የጎል ማሽን ሆነ። በ2012 ዓ ም ላሊጋውን ከማድሪድ ጋር በወሰደ በ38 ጨዋታዎች 46 ጎልን በማስቆጠር ኮከብ ሆነ። በዚህ ወቅት የፊፋ ባላንዶርን ሌላ ልዩ ብቃት ባሳየው አርጀንቲናዊ ሊዮኔል ሜሲ ተነጠቀ እንጂ ሮናልዶ መሸለም ነበረበት ብለው የሚከራከሩ በርካታ ነበሩ። በአሁኑ ወቅት አልናስር ውስጥ ድንቅ ብቃቱን እና ዝናውን አስቀጥሎ ይገኛል። ክሪስቲያኖ ሮላንዶ አሁን ላይ ከረጅም ጊዜ የፍቅር አጋሩ ጆርጂና ሮድሪጌዝ ጋር አምስት ልጆቹን ያሳደገ ይገኛሉ። እነሱም ክሪስቲያኖ ጁኒየር መንትዮቹ ኤቫ ና ማቴዎ እንዲሁም አላና ና ቤላ ናቸው። ሮናልዶ ና ሮድሪጌዝ በይፋ ባይጋቡም በእጮኙነት አብረው እየኖሩ ይገኛሉ። ሮናልዶ ጆርጅናን በተለይም የአላን ና የቤላ እናት እንደሆነች ይቆጥራታል። በተመሳሳይ ጊዜም ክርስቲያኖ ጁኒየርን ጨምሮ ሁለት ልጆችን አብረው ያሳድጋሉ። ይሁንና በኤፕሪል 2022 ዓ ም ይህ ቤተሰብ ከፍተኛ የሆነ ሀዘን ደርሶበታል። እንትያ ልጃቸው ከነበሩት ወንዶቹ ልጆች አንዱ ወዲያው ከተወለደ በኋላ አሳዛኝ በሆነ ሁኔታ ህይወቱ አልፏል። ምንም እንኳን ይህ ከባድ ፈተና ቢያጋጥማቸውም ክርስቲያኖ ና ጆርጂኒያ በተቀሩት አምስት ልጆቻቸው ዙሪያ ጠንካራ ቤተሰብን በመፍጠር የፍቅራቸውን ጉዞ ቀጥለዋል እድሜህ ከሰላሳ አምስት አመት ካለፈ በኋላ እግር ኳስን መጫወት ስጦታ ነው ሲል ነበር ሮናልዶ የጀመረው ይህ አባባል ከመደበኛ የውድድር አለም ባሻገር ያለው ልዩ በረከት መሆኑን ያመለክታል የአምስት ጊዜ ባላንዶራ አሸናፊው ሰውነቱ በእግር ኳስ ሜዳ ላይ ተአምር እንዲሰራ እስኪፈቀድለት ድረስ ድንቅ ስራዎችን መስራት እንደሚቀጥል ያረጋግጣል። የአምስት ጊዜ ባላንዶር አሸናፊው በሰውነቱ በእግር ኳስ ሜዳ ላይ ተአምር እንዲሰራ እስከተፈቀደለት ድረስ ድንቅ ስራዎችን መስራት እንደሚቀጥል ያረጋግጣል። ሮናልዶ ስለ ወደፊቱ ሲናገር በጨዋታ ህይወቱ ፍጻሜ ዙሪያ ያሉትን ጥያቄዎች በግልጽ መለሰ። አሁን የማውቀው ነገር ቢኖር እግር ኳስ መጫወትን ብቻ ነው። ሆኖም የሚቆምበት ቀን መምጣቱ አይቀርም። ያ ደግሞ በሚቀጥሉት አንድ ሁለት ወይ ሶስት አመታት ውስጥ ሊከሰት ይችላል፣ በማለት በቅርብ ጊዜ ውስጥ ጡረታ ሊወጣ እንደሚችል ፍንጭ ሰጥቷል። የሳውዲው አልናስር ክለብ የሮናልዶ መጨረሻ ማረፊያ ሊሆን እንደሚችልም ተጠቁሟል። ምንም እንኳን ብዙዎች ወደ ቀድሞ የልጅነት ክለቡ ስፖርቲንግ ሊዝበን ተመልሶ ጫማውን ይሰቅላል ብለው ቢጠብቁም ሮናልዶ ግን ጫማዬን የምሰቅለው በዚሁ በአል ናስር ክለብ ነው በማለት ደጋፊዎቹን አስገርሟል። ሮናልዶ በሜዳ ላይ ድንቅ ተጫዋች ብቻ ሳይሆን የሪከርድ ሰባሪም ጭምር ነው። በሁሉም ውድድሮች ዘጠኝ መቶ ግቦችን በማስቆጠር በዓለም የመጀመሪያው ሰው የሆነ ሲሆን ግቦቹን ወደ አንድ ሺ ከፍ ለማድረግ ፍላጎት እንዳለው ተናግሯል። በክለቦችም ሆነ በብሔራዊ ቡድኖች ሰባት መቶ ጨዋታዎችን በማሸነፍ ሌላ ታሪካዊ ክብረ ወሰንን አስመዝግቧል። ክብረ ወሰኖች ያሳደዱኛል የሚለው ይህ ታላቅ ተጫዋች የእግር ኳስን ማራኪ ታሪክ መጻፉን አላቆመም። በሮናልዶ የዋንጫ መደርደሪያ ሳጥን ላይ ብቸኛው የሚጎድለው ዋንጫ የአለም ዋንጫ ነው። በ2026 አለም ዋንጫ በሚካሄድበት ጊዜ ዕድሜው 41 ዓመት የሚሆነው ቢሆንም በብሔራዊ ቡድኑ ጥሪ ከተደረገለት ለሀገሩ ለመሰለፍ ከፍተኛ ፍላጎት እንዳለው ገልጿል። ይህ ከተሳካለት ስድስተኛ የዓለም ዋንጫ ተሳትፎ ይሆናል። በብሔራዊ ቡድን ውስጥ እንድጫወት ያደረገኝ የእግር ኳስ ፍቅር ነው ያለው ሮናልዶ፣ ይህ ፍቅር የሆነ ቀን ሊቆም እንደሚችልም ይገነዘባል። ለዚህም ነው በእያንዳንዱ ቅጽበት መዝናናትን የምመርጠው ያለው ሮናልዶ፣ በእግር ኳስ ሜዳ ላይ ካለው ስኬት በተጨማሪ በሌሎች ዘርፎችም የማይታመን ተጽዕኖ ፈጣሪነት አለው። በቢሊዮን የሚቆጠር ገንዘብ ያለው ብቸኛው የእግር ኳስ ተጫዋች ሲሆን በሪፖርቱ መሰረት አንድ ነጥብ አራት ቢሊዮን ዶላር። በተጨማሪም በሁሉም ማህበራዊ ትስስር ገጾች ከ ከነጥብ አንድ ቢሊዮን በላይ ተከታዮች አሉት። የመጀመሪያው ሰውም ነው። የእግር ኳስ ህይወቱን ከጨረሰ በኋላም የራሱ የሆኑ የእግር ኳስ ክለቦች እንዲኖሩት እንደሚፈልግ የተናገረ ሲሆን አሰልጣኝ የመሆን እቅድ እንደሌለው ግን አረጋግጧል። ጫማ ከሰቀልኩኝ በኋላ አሰልጣኝ ለመሆን አንድም ቀን አስቤ ያላውቅም ብሏል። ከሁለት አስርት ዓመታት በላይ በእግር ኳስ አለም ነግሶ የቆየው ክርስቲያኖ ሮናልዶ አርባ ዓመት ሲሞላው የገለጻቸው ሀሳቦች የጨዋታው ፍጻሜ መቃረቡን ቢያመለክቱም እያንዳንዱ ቀሪ ጨዋታው በታሪክ የሚዘከር ይሆናል። የእሱ ታሪክ በጉልበትና በትጋት ብቻ የተገነባ ሳይሆን ለእግር ኳስ ባለው ጥልቅ ፍቅርና ያለመታከት ድንቅ ስራዎችን የመስራት ፍላጎትም ጭምር ነው። ውድ አድማጭ ተመልካቾቻችን፣ ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። ቻናላችን ሰብስክራይብ፣ ላይክ እያደረጋችሁ ሌሎች ታሪኮች እንዲደርሷችሁ አባል ቤተሰብ ሆኑ። እስከ ቀጣይ ሰላም ቆዩ።